አሰላሙአሌይኩም ራህማቱላይ ወባረካቱ ታቸው ናቸው ሰላም ናቸው። እንደውም ክርስቲያኑ ጎኖቻችን ሰላም ሰላም ብያለሁ። ለቤቴ የዲሰውናቸው ላይክ ሼር ሰብስክራይብ በማድረግ ወደ ቤቴ ኮራ ባሉ ነባሪዎች እንደተለመደው ላይክ ሼር ኮሜንት በማስቀመጥ ቪዲዮውን በተትና እስከመጨረሻ አታምጦኝ ማለት ነው። ዛሬ በጣም በሚያሳዝን እና ልብ መሚና ካቪዲና መጣሁት። እሱም ያው አንድ የሰፈራችን ልጅ አይምሮ በሽተኛ ሆናለች ማለት ነው። ስደት ላይ ከወጣች ሰባት ወሯ ነው። በጣም የሚያሳዝነው ማለት ነው በሰባት ወር ነው በሰባት ወር ውስጥ ወደ ሀገር እንድትደውል ራሱ አይሰጧትም ነበር። በጣም እየወቀሳት በጣም ያው ብዙ እየደረሰባት ነበር ማለት ነው። ከሀገር ቤት ኤጀንሲም ተደውሎ ብቻ ከሀገር ቤትም ያልተደረገ ነገር የለም ግን ያው ነጋ ከነገ ወደ ነጋ ከነገ ወደ አንድ መፍትሄ እናገኛለን እያሉ ያው ሰባት ወር ቀኑም እየሄደ ሰባት ወር ሆናት ልጅቷን። በመጨረሻ ያው የአእምሮ በሽተኛ ሆነ ቀረች። አእምሮ በሽተኛ ሆናለች። አእምሮ በሽተኛ ብቻ አይደለም አትራመድም፣ አትንቀሳቀሱም ማለት ነው። እና ወላሂ ይሄ ስደት አላህ ካመጣበት ቦታ ላይ አጥፋውና በጣም ከባድ ነው። ወላሂ በጣም ከባድ ከባድ ልብ የሚነካ ነገር ነው እና ወላሂ ሰው ይሆን እኔ ማናክረዋለው ከፊሏ ምንም ምንም በቃ አለ አይደለም እንደሌለውም ማለት ነው። እኛ ወላሂ እንደው በቃ ወይም በኤምባሲ አንከበር ወይም በመንግስታችን አንከበር በቃ እንደው ተበድለን ወላ እንጃ፣ ብቻ አላህ ኸይሩን እያምጣለን ማለት ነው። እስኪ ድዋ አድርጉላት አባትና እናቶቿ በጣም ነው በስቃይ ነው ያሉት ማለት ነው እና ገና ምንም የማታቀቀ አንድ ጅናት ወላ እኔ እንጃ ብቻ ልጆቹ አደጉ ብሎ ወደ ስደት ላይ ተልኮ ይኸው፣ በአሁኑ ሰዓት ያሉበት ሁኔታ በጣም ከባድ ነው። በየቦታው በየስደቱ በየሀገሩ የኛ ልጆች ናቸው የተወቀሱ ያሉት፣ የኛ ልጆች ናቸው ያበዱ ያሉት፣ የኛ ልጆች ናቸው የሞቱ ያሉት የተገደሉ እንደዛው የኛ ልጆች ናቸው ማለት ነው። አላህ ይድረስላቸው እና በጣም ከባድ ነው ወላሂ፣ በጣም ከሚለውም በላይ ከባድ ነው። ሰውየው ምንም ወላሂ በቀምን ታመጫለሽ

እኔ እንጃ ምን እንዳደረጓትም ምን እንደሆነች፣ እኔ እንጃው ላይ እሷና አላህ እና እነሱ ናቸው የሚያውቁት ማለት ነው። ቲክቶክ ላይ የሆነች ልጅ ለቃት ነበር ብቻ። ሰውየው በጣም ክፉ ነው። ቤታቸው ድረስ ራሱ ይጃ እኔ ደላላም ሲሆን የአኪም ቤት ውስጥ የምሰራም ልጅ ሲሆን አላህ ዓለም ስራዋን አልጠየኳትም። እና እንደዛ ነው ላቸዋለው በዚህ መልኩ በቃ። ቲክቶክ ላይ እሷን በጊዜው አልመለሰችልኝም ነበር ብቻ፣ ትናንትና መልሳለኝ በዚህ የተመላለሰ ነበር እላቸዋለሁ። እስኪ ልጅቷን ዱረ አድርጉላት እናት አባቶቿ ተጨናንቋ ለሀገር ቤት ወዳጅ እንሱም ጋር ቢሄዱ ምንም መፍትሄ አላገኙ። ብቻ እኔ እንጃ ወላሂ፣ በጣም ከባድ ነው። እኔ እንጃ ወላሂ፣ የትኛው ዘመኑን ልበል ወይስ ሰውን ልበል? ወላሂ የትኛውንም ዘመን ላይ እንደነበር አላውቅም። ብቻ በየባህሪያትነበር እየተወቀስነው ያለ ነው። እየተገደል ነው እያለ ነው እየታመም ነው እያለ ነው ወደ ላይ ሄኛ ነን ወቶ ከመቅራት አላህ የጠበቀን። እናዱህ አድርጉላት እስኪ በሰላም በቃ፣ እንደዚህ ሆና ቢሆን ቢቻል በሰላም ለተወለደችበት አፈር ለአባት ለእናቶቿ በሰላም እዛ በሰላም ብትገባ ማለት ነው ሀገሯ በሰላም ብትገባ በትልቅ ነገር ነው። እሷ ደግሞ ስጀምርም በአንድ ነገር ናት የምትናገረው እሱም አገሬን መልሱኝ ወደ አገሬ መልሱኝ ትላለች ያለች ብቻ እንደዛ ትላለች እንጂ ምንም ነገር አታውቅም። ራሷን እየመተች በጣም ነው በጣም ነው ራሷን የምትጎደዋለች። በጣም ራሷን ትደበደባለች። ለብሷን ራሷን ልብሷን ራሷ ታዋልቃለች አለች ማለት ነው። በቃ ምንም ያው አይምሮ በፍጹም ትክክለኛ አይደለም። እንግዲህ ምን እንዳደረጓት አላሁ ዓለም። አንድ አላህና እነሱ ናቸው የሚያውቁት። ብቻ እኔ እንጂ አሁን ላይ በጣም ከባድ ነው በቃ እኛ ሰው እንደሌለን እያውቃሉ ብቻ ምን እንደሆነ አላውቅም። በቃ ምንም ወላሂ፣ ለእኛ ምንም ቦታ አይሰጡም ማለት ነው። እኔ ሳናግረው እንዴት እንደዚህ እንዳናደደኝ ወላሂ፣ በቃ ተውት። ጭራሮን እየነፋብኝ ማለት ነው እንግዲህ ምንም ማድረግ አይቻልም። ወላ ከባድ ነው። አንድ የአእምሮ በሽተኛ ናት እያለኝ፣ አንዴ ደግሞ እንደዛው ወደ ሀገር ልሸኝሽ ስራ ትንቢ ብለኛለች። እኔ አልሄድም ስራ ይሰራሉ ብለኛለች ይለኛል ማለት ነው። ግን ልጅቷ አትናገርም አሉ ወደ ሀገር የሸኙኝ ከማለት ውጭ ምንም ነገር አትናገርም አለችኝ ማለት ነው። እሱ ደግሞ እምቢ ብለኛለች፣ ወደ ሀገር ልሸኝ ስላት እምቢ ብለኛለች። ግን ስራ መስራት አችልም በሽተኛ ናት አትንቀሳቀሰው ምናምን አለኝ ማለት ነው። በቃ ላይ የንግግሩን እንዴት አድርጌ ላሰማችሁ ሚያደርግልኝ ሪካርድ ጭራሽ ቀጥታ ላይ ቦልቆኛል፣ ብቻ ዋሳብ ላይ ነው ሪካርድ አለ ማለት ነው። ብቻ እኔ ሁሉንም ወደ ሀገር ልክ ያለው፣ ማረጃውንም ሁሉንም ወደ ሀገር ልክ ያለው። እስኪ ይህንንም ይዛችሁ ቢያንስ ኤምባሲ ጋር ሄዳችሁ እዛው ሀገር ኤጀንሲ ጋር ሄዳችሁ ተከራከሩላት። ልጅቷ አንድ ነገር ሳትሆነ ብቻ ራሷን ስለምትወድ ቢያንስ ያው ራሷን ብታጠፋ ወላ ያኔ እሱ ምን ይሆናል? ምንም አይሆንም ማለት ነው። እሷ ናት ወታመት ቀረው። ብቻ ለቤተሰቡ የምግብ ስጋት ይሆናል። በጣም ከባድ ነው። ምንም የማያውቁ ልጆች ተሰዶ በቃ ወላይ መከራቸውን እየበሉ ነው። በተለይ ሳውዲ ላይ እኔ እንጃ ወላይ አላህ የደረሰላቸው ለሁሉም እና ድዋ አድርጎ እላቸዋለው። ሀዋይቢ በድዋ ነው። ወላይ በጣም ከባድ ነው። የደረሰበት ጊዜ እኛ አላስታወቀንም እንጂ የሀገራችን እኔ እንጃ ከፍልስጤንም እየባሰች ነው ማለት ነው። አላህ የፈርጀ ለሁሉም አላህ ኸይሩን ያምጣለት። ሰላሙን አላህ ያምጣለን። እኛንም ደግሞ በሀገራቸው ረስቃችን በሀገራችን አላህ ያደርግልን። አንዴ ወተናል ደግሞ በሰላም አላህ ለሀገራችን ይመልሰን እላችኋለሁ። ሀቢቢ፣ በጣም ከባድ ነው። እኔ ወላሂ፣ እኔ እንጃ ብቻ፣ እኔ እንጃ። አእምሮን በጣም እየረበሸኝ ነው። ምንም ሎኬሽን ብትሰጣኝ ራሱ ሎኬሽን ባገኝ ራሱ በቃ እንደማነው ማድረገን ወደዛ ሄዶ የሚያመጣ ሰው እናፈላልጋለን። በቃ እንደ ማንም ሆኖ በብር ራሱ ተከፍሎ ወደዛ ሄዶ አውጥቶ የሚያመጣ ሰው እናፈላልጋለን ብለን ነበር ማለት ነው። ግን እዛ የለውም፣ አሁን እዛ የለውም። ብቻ መልሶ ካመጣት ነግራቸዋለሁ ምናምን አለችኝ ማለት ነው። ብቻ ከባድ ነው፣ ወላችኋል ነው ሐባይቢ አላህ ኸይሩን እያምጣልን፣ ተዋደርጉ፣ ወቶ ከመቅራትም አላህ ይጠብቀን፣ አላህ ይሰውረን። ብቻ እኔ እንጃ ወላሂ፣ በቃ ቲክቶክም ስንገባ የእኛ ልጆች ናቸው። የሚወቀሱም የሚገደሉም ታምሙም የሚባለው በቃ የእኛ ልጆች ናቸው። ወተው የሚቀሩት በባህር አለ መንገድ ላይም ታሰሩ፣ እንደዚህ አይነት ብረታ እንጃ ብቻ፣ ወላ በዚህም በዛም ብቻ የእኛ ልጆች ናቸው። በጣም እያስጠላት ሚዲያው ራሱ ብቻ ሁሉም የእኛ ናቸው። እኔ እንጃ ወላ እና በጣም ከባድ ነው። ታመሙም፣ ተገደሉም፣ ታሰሩም የሚባለው እኛ ልጆች ናቸው። እኔ እንጃ ብቻ ሀገራችን አላህ ሰላም እያምጣላት፣ ሀገራችንን ሰላም እያደርግልን፣ ርዝቃችንን በሀገራችን አላህ ያድርግልን። ሀገራችን ሰላም ቢሆን ይህ ሁሉ ህዝብ በዚህ ሰዓት አይሰደድም ነበር። ብቻ ከባድ ነው። ምንም ማድረግ አይቻልም ማለት ነው። እንግዲህ ሀገራችን አላህ ሰላም ያድርግልን። ዋናው ሀገር ሰላም ሲሆን ሁሉም ነገር ያኔ ሰላም ይሆናል ማለት ነው። አገራችንን አላህ ሰላም ያርግልን። ዘረኝነትን አላህ ያጥፋልን። በሀገራችን ተዋደን ተፋቅረን የምንኖር ሰው አላ ያድርገን። በሰላም ወተናን አላ በሰላም ይመልሰ እንላቸዋለሁ ሀዋይቢ እና ለልጅቷም ዱዐ አደርጉላት አላ ኸይር አሰማን። የማን ዱዐ እንደሚደርስ አይታወቅም እና ዱዐ አደርጉላት። አላ ኸይሩን ሰላሙን አላ ያሰማን። ለእናቷ ለአባቷ ስል በሰላም ለሀገሯ አላ ያብቃት እላችኋለሁ የተቸገረች የተጨነቀች ልብ ሁሉ አላህ ይድረስላት፣ አላህ ይፈርጃት። እላችኋለሁ ሀዋይቪ እና ቪዲዮውን አበዛሁባችሁ። በቪዲዮውን እስከ መጨረሻ አዳምጡት። ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። ከጎን ያላችሁን በጣም ነው ማመሰግነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ያለ ሰላም እና ህዝመት ከእናንተ ጋር ይሁን እንጂ አልኩኝ። ቪዲዮውን በዚህ ላቋጨው። ሰላም አሌይኩም